ከአንድ ዓመት በኋላ ከዶሮች ጋር ተገናኘው። የምትመለከቷቸው ዶሮዎች ከዚህ በፊት ቡራዩ 1200 ዶሮዎችን የምታዩት ነው፣ አስረክብ ነበረ የነበረ ይሄው ዶሮ አርቢ። ታዲያ መልሶ አሁንም 1300 ዶሮዎችን አስገብቷል። እነዛ እያሉ ማለት ነው። ተመልከቱ። በጣም ነው ያማረባቸው ዶሮዎቹ እንደምትመለከቱት። እጅግ በጣም ግን ብዙ ቻሌንጆችን ተጋፍጧል። በጣም ብዙ ችግሮች ገጥመውት ነበረ አንድ በአንድ ነግራችኋለሁ፣ ትማሩበታላችሁ። በጣም ማደንቀውም አይነት ዶሮ አርቢ ስለሆነ በጣም ብዙ ችግሮች የተጋፈጠና ጥሩ ወጣት፣ ጥሩ የስራ ወጣት ምለው አይነት ወጣት ነውና፣ እነዚህ ዶሮዎች እንግዲህ እኔ ከዚህ ቀደም ከአንድ ዓመት በፊት እኔ አጋጣሚ ሆኖ እዛ በደረስኩበት ጊዜ ላይ ድፍን አንድ ዓመታቸው ነበረ፣ ከአንድ ቀን በኋላ ማለት ነው። ስለዚህ በአንድ ዓመታቸው ከዶሮዎች ጋር ተመልሼ ተገናኝቻለሁኝ ማለት ነው። እና በጣም ደስ የሚል ነበረ። ዶሮቹ የተለያዩ ችግሮች ገጥመውት ነበረ። በዛውም ደግሞ ፋርም ውስጥ ገብቼ አንዳንድ ያየሁላት ነገርም ነበረ። ስለመኖ ማምረትም አንዳንድ ነገር እላችኋለሁኝ። ስልጠናዎችን የምትፈልጉ ካላችሁ በዚህ መልኩ ስልጠናዎችን መውሰድ ትችላላችሁ። ፕራክቲካል ነው፣ ሁሉ ነገር መሬት ላይ በወረደ ነገር ነገ ከነገ ወዲያ ወደ እርባታው እንኳን ብትገቡ ምንም እንዳይቸግራችሁ ሳይንስንም ልምድንም ባጣመረ መልኩ ለሶስት ተከታታይ ቀናት የሚሰጥ ነው። ቦታዎችንም ማሳየት ብትፈልጉ እንደምትመለከቱት ነው። የተለያዩ ቦታዎች እየተንቀሳቀስን ለእርባታ የሚሆኑ ቦታዎችን ስታንዳርዳቸውን በጠበቀ መልኩ እናስገነባለን፣ እንዲሁም ደግሞ እናስተካክላቸዋለን። ከዚህ በተጨማሪ ደግሞ ክፍለ ሀገራት ዶሮ እያላክን እንደሆነ ብዙዎቻችሁ ታውቃላችሁ። ከመላክን በተጨማሪ ታዲያ ቤቶቻችሁን የባዮሴኩሪቲ ፕሮቶኮሉን፣ በአጠቃላይ ንጽህና አጠባበቁን፣ ኬሚካል ርጭቱን፣ ለዶሮች አስፈላጊ ናቸው የሚባሉ ቅድመ ዝግጅቶችን በምትመለከቱት መልኩ እጅግ በጣም በዘመናዊ መሳሪያዎች በነፃ ነው ይሄ ሁሉ የምናደርገው። ምንም አይነት ከእናንተ የምንቀበለው ክፍያ የለም። ነገር ግን ዶሮዎች ከኛ ማዘዛችሁ ብቻ ይሄ ሁሉ አገልግሎት በነፃ እንድትጠቀሙ ያደርጋል ማለት ነው። ስለዚህ በዚህም በምትመለከቱት መልኩ ነገ ከነጎዲያ በተደጋጋሚ ለሚገባው በሽታ እንዳትጠቁ ወይም ደግሞ ዶሮቻችሁ እንዳይጠቁና ስራው እንዳያስቸግራችሁ ቻሌንጅ እንዳያረጋችሁ፣ በተለይ ከዚህ ከወረርሽኝ ጋር ተያይዞ ብዙ እርባታዎች እየተቸገሩ የሚገኙበት ጊዜ ነውና እንደምትመለከቱት እንግዲህ ከዚህ ደግሞ ነጻ ለማድረግ እጅግ ደረጃውን በጠበቀ መልኩ እርባታዎችን በዚህ መልኩ እናዘጋጃለን ማለት ነው። በእርግጥም ዶሮዎችን ይዘን በምንሄድበት ሰዓት ዶሮዎችን አራግፈው መመለስ ብቻ ሳይሆን ቤቱ ማሟላት የሚገባውን ሁሉንም ግብዓቶች አሟልተን ከዚህ በተጨማሪ ደግሞ መስተካከል የሚገባቸውን ሁሉ አስተካክለን በምትመለከቱት መልኩ እንግዲህ ስራችን የሚገልጽ ነው የሚሆነው። ከዚህ በተጨማሪ ታዲያ የከሰረ እርባታ ካላችሁ ምናልባት በበሽታ ሊሆን ይችላል። በፕሮዳክሽን መቀነስ ሊሆን ይችላል። በአያያዝ ጉለት ሊሆን ይችላል። በተለያዩ ድንገተኛ ሁኔታዎች ምርት መቀነስ ሊሆን ይችላል። እንዲሁም ደግሞ የዶሮዎች ጤና መጓደል ካለ በምትመለከቱት መልኩ እናንተ ጋር መተን ደግሞ የማስተካከያውን ስራው እንሰራለን ማለት ነው። ያም ደግሞ ፓኬጅ ነው። ለእነዚህ ሁሉ አገልግሎቶች እንግዲህ በአድራሻችን ዱከም ብሉናይል ህንፃ ሁለተኛ ፎቅ ላይ መምጣት አሊያም ደግሞ በስልካችን 0954612 ላይ እየደወላችሁ የእኛን ምርትና አገልግሎቶች መጠቀም ትችላላችሁ። ዛሬ ይዣችሁ የሚሄደው ወደ ኮተቤ ነው። ኮተቤ ንብ እርባታ አካባቢ ነው። ይዣችሁ የሚሄደው ወደዚህ አካባቢ እንግዲህ ዛሬ የማውቀው ሰው ጋር ነው፣ የማላውቀው ሰው ጋር ለሚሄዱ ከዚህ ቀደም እንግዲህ ከአንድ ዓመት በፊት ተገናኝተን ከነበረ ሰው ጋር ነው ይዣችሁ የሚሄደው እና ግቢው ይህንን ይመስላል። እንግዲህ አገባባችን፣ ይህንን ንብ እርባታ አካባቢ የምታውቁት ከሆነ በጣም ነፋሻማ ሊባል የሚችል እና ከዚህ ቀደም እንግዲህ ኮተቤ አምስት መቶ ዶሮዎችን አስረክቤ ነበረ ለአንድ አሰልጣኛችን አሁን በድጋሚ የመጣሁበት ቦታ ነው። እንደምትመለከቱት ግቢው ይህንን ይመስላል። በእርግጥ ባልሳሳት ሁለት ሁለት ጊዜ ከእርባታዎችን ለቋል ወይም ደግሞ ቤቶችን ቀይሯል። ይህ ዶሮ አርቢ ይሄ የወጣት ዶሮ አርቢ ማለት ነው እና ቦታዎቹ አለመመቸት ነበርና አንደኛው አካባቢ ላይ በከፍተኛ ሙቀት ይመስለኛል እና ከጀርባ ደግሞ ወንዝ በመኖሩ ምክንያት ጥበትም አለው። በዛ አማካኝነት እንግዲህ ለመቀየር ተገዷል። ሁለተኛው ነገር ሁለተኛው ቦታ ላይም በተመሳሳይ በሽታ ተቸገረ። በተለይ የኢንፌክሽየስ ብሮንካይተስ በተለይ ከዚህ ከመተንፈሻ አካል ጋር ተያይዞ ለሚመጡት በሽታዎች ብዙ ጊዜ ተጠቅቷል። እና ብዙ ጊዜም እኔም ሳማክረውን ነበር እና አብረን ቆይተናል። በዚህ ችግር ጊዜያቶች ውስጥ ማለት ነው እና ሁለቴ ሶስቴ ቤት ቀይሯል፣ በተደጋጋሚ ዶሮዎቹ በበሽታ በመጠቃት ሁኔታ ማለት ነው። ስለዚህ ይሄኛው ቤት እንግዲህ የመጨረሻው መዳረሻ ሆኗል ማለት ነው። አሁን ያስገባንበት ሼድ ባዶ ሼድ ነው። ከዚህ ቀደም ዶሮ እርባታ የተሰራበት ቤት አይደለም፣ አዲስ ቤት ነው። ይሄ የዲሲንፌክሽን ፕሮሰሱ ወይም ፕሮሲጀሩ በጣም ቀለል ያለ ነው። ቀለል ባለ መልኩ ይሄ ዲሲንፌክት ያደረግንበት መንገድ ቀለል ባለ መልኩ በፓውደር ብቻ ነው የተጠቀም ነውና ከዚህ ቀደም እርባታ ለመግባቱ ያንን ሪስኩን ስለሚቀንሰው በቀላሉ ሁለትና ሶስት ኬሚካሎች ብቻ ተጠቅመን ይህንን በፓውደር መልኩ ቤቱን በዚህ መልኩ ዲስንፌክት አርገነዋል። ኬሚካል በፓውደር መልኩ ረግተናል፣ በትነናል ማለት ነው። ስለዚህ በዚህ መልኩ ይህንን የመጀመሪያ የሰራ ነው ስራ ነው። በእርግጥ እንደነዚህ አይነት እነዚህ አይነት በፓውደር መልኩ የምንጠቀምባቸው የምንጠቀማቸው ኬሚካሎች በጣም ኢፌክቲቭ ናቸው። በነገራችን ላይ ከምንረጫውም ይልቅ በጣም ኢፌክቲቭ የሚሆኑት እነዚህ በፓውደር መረጫቸው ኬሚካሎች ናቸው። ለምን ቢባል በተለይ ሰዎች ሊደርሱባቸው ከማይችሉባቸው ቦታዎች ላይ መድረስ መቻላቸው፣ ብናኝ እንደመሆኑ መጠን የተለያዩ ቀዳዳዎች ወይም ደግሞ ይሄ በአይን ሊታዩ የማይችሉ ቦታዎች ላይ መድረሳቸው በቀላሉ ያንን ፓቶጂን ለማዳከም ወይም ደግሞ ማይክሮኦርጋኒዝሙን ለማዳከም ለመግደል ከፍተኛ አስተዋጽኦ ያደርጋል ማለት ነው። ስለዚህ በውሃ ከምንረጨው ይልቅ በተለይ ዶሮቻችን ሊገቡ ነው ሊገቡ ሲሉ ነው ይህንን እያደረግን ያለ ነው። ስለዚህ በጣም በቀላል መልኩ በፈሳሽ መልኩ ሳይሆን በፓውደር መልኩ በዚህ መልኩ ኬሚካል ርጭት ማድረጋችን ለዶሮቻችን የሚኖረውን ስትረስም ከዚህ ይሄ ምንድነው ቤዲንግ ወይም ደግሞ ይሄ የኬክድ ማይኖር ከምንለው ጋር ተያይዞና ኬክድ ቤዲንግ ከምንለው ጋር ተያይዞ የኩስ መጣበቅና የጉዝጓዝ መጣበቅ ከምንለው ጋር ሙሉ በሙሉ ያስወግድላቸዋል ማለት ነው። ስለዚህ ዶሮች ከገቡ ጀምሮ ዶሮቻችሁ የሚፈልጉትን ስክራች ማድረግ ወይም ደግሞ ይህ የመጫር ፍላጎታቸው ወዲያው እንዲገልጹ ያደርጋቸዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛው ጥቅም ይሰጣል ማለት ነው። ዶሮቻችን በዚህ መልኩ ገብተዋል። አካባቢ በጣም ደስ የሚል አካባቢ ነው። በነገራችን ላይ በጣም ሰፊ ግቢ ውስጥ ነው ያለው እሱና ሁለት ሼዶች ብቻ ናቸው ውስጥ ላይ ያሉት። አንደኛው የከብት እርባታ አለ። በጣም የተነጣጠሉ ቤቶች ናቸው ያሉት ደረጃውን የጠበቀ ቤት ነው። በነገራችን ላይ አጋጣሚ ሆኖ ያገኘው ደረጃውን በጠበቀ መልኩ የተሰራ ቤት ነው እና የአየር ዝውውሩ በጣም ደስ የሚያሰኝ ነበረ። እኛም በተመሳሳይ የሶስት ወር ዶሮዎችን የቡቫንስ ዝርያዎችን ሙሉ ክትባታቸውን የጨረሱ ዶሮዎችን ደግሞ በዚህ መልኩ አስረክበናል። በእርግጥ እኛ አሁን አሁን በደረስንበት ሁኔታ ክትባትን ኢሹ የሚያደርግ ሰው የለም፣ ወይም ደግሞ ዶሮቻችን በበሽታ ተጠቆ ዶሮቻችን እንደዚህ ሆኑ የሚሉ ሰዎች በዚች ስድስትና ስምንት ወራት ውስጥ ምንም ነገር የለም ማለት ይቻላል እና አያያዛችንን ሰማይ ሰቅለነዋል ማለት ይቻላል። በጣም በአያያዝ በተለይ ከጊዜ ወደ ጊዜ በምናደርጋቸው ስራ ሂደቶች ውስጥ ያለን ኤክስፔሪየንስ በጣም ከፍ እያደረገ ነውን የመጣ ነው እና አሁን ከኛ ዶሮች በዚች እንኳን በዚች አንድ ወር አንድ ወር ተኩል ገደማ ወደ 40 እና 50 ሺህ ዶሮዎችን አውጥተናልና ከነዚህ ዶሮዎች ውስጥ የክትባት ጉዳይ፣ የበሽታ ጉዳይ፣ የስትረስ ጉዳይ እንኳን ለሚገርማችሁ ነገር አልፎ አልፎ ብቻ በአያያዝ ጉለት የሚመጡ ሞርታሊቲዎችን፣ ሞርቢዲቲዎች ይኖራሉ ከዚህ ውጭ ግን በጣም ማረጋግጥላችሁ ነገር ቢኖር ከዚህ ከጤንነት ጉዳይ ጋር ተያይዞ ከአስተዳደግ ጋር ተያይዞ ከዩኒፎርሚቲ ጉዳይ ጋር ተያይዞ ችግር መነሳት ቀርቷል ማለት ነው። ገና ብዙ የምናሻሽላቸው ነገሮች አሉ። ከኛ ጋር ስትጠቀሙ፣ በጣም ሌሎች ጋ የሌሉ እኛ ጋር ጭማሪ የምናደርጋቸው እና በተመጣጣኝ ዋጋ አገልግሎት የምንሰጣቸው ነገሮች በጣም እየጨመሩ ይመጣሉና ማለት ነው። ስለዚህ በዚህ መልኩ ዶሮቻችንን፣ ቆይ ፊዚካላቸውን ላሳያችሁ፣ በቃ ዩኒፎርሚቲያቸውን ሃንድርድ ፐርሰንት ማለት ይቻላል። ተመልከቷቸው እስቲ ዶሮቹ በጣም ንቁ ናቸው፣ በጣም አዳድገዋል። ዶሮዎቹ በቃ ምናልባት ከሁለትና ከሶስት ሳምንት በኋላ ዶሮቻችሁ ወደ ፖይንት ኦፍ ሌይ ደረጃ የሚደርሱበት እድሜ ነው። ተመልከቷቸው፣ በጣም ትልልቅ የሚባሉ ዶሮች ናቸው። ኦልሞስት ወደ ዘጠኝ መቶ ግራም ገደማ እየመዘኑ ያሉ ዶሮች ናቸው እነዚህ ዶሮዎችና በስታንዳርዱ ልክ እየሄዱ በብራውን ዝርያ የስታንዳርድ ዌት ልክ እየሄዱ ናቸው። በሳምንታቸው እድሜያቸው፣ ክትባታቸው፣ ቫይታሚን አጠቃቀማቸው፣ መኖ አጠቃቀማቸው ራሱ በተመሳሳይ ይህንን ይመስላልና አብሮ መኖም ነው የወሰደው። ይህ ዶሮ አርቢና በነገራችን ላይ በጣም ብዙ ቻሌንጆች ገጥሟቸዋል፣ ገጥሞታል ብዬ ነግሬያችሁ ነበረ። የመጀመሪያው እዛው ሁለተኛው ሼድ አካባቢ ላይ የመጀመሪያው በከፍተኛ ሙቀት ብናኝ፣ አልፎ አልፎ ሞቶች መከሰት ተቸግሮ ነበር። ሁለተኛው ቤት ላይ ጎርፍ ቤት ውስጥ ገባና ጎርፍ ቤት ውስጥ ከገባ በኋላ በጣም ብዙ ችግሮች ገጥመውት ነበር። ዶሮች ውስጥ ከመዋጥ ደረጃ የተወሰኑትን በሞት አጥቶ የተወሰኑት ደግሞ ወደ እንቁላል ምርት አለመመለስ ችግር አይነት ገጥመውት እነዛው ዶሮች ኦልሞስት አሁን ወደ ሰባ አምስት ፐርሰንት የሄንዴ ፕሮዳክሽን አላቸው እለታዊ የእንቁላል ምርት አላቸው ሰባ አምስት ፐርሰንት በተወሰነ መልኩ ያው በጊዜ ሂደት የሚጠበቅ ሞርታሊቲ አለ፣ የሚጠበቅ ሞት አለ። ያ ከመሆኑ ውጭ ግን ዶሮቹ እጅግ በጣም ሰላም ሊባሉ የሚችሉ ናቸው እና በዚህ መልኩ እኛም ደግሞ ቤት ውስጥ ሊያሟላቸው ከዚህ ከላይት ኢንቴንሲቲ ጋር ተያይዞ ከአጠቃላይ ከፖቶፔሪዱ ጋር ተያይዞ ሙሉ ስታንዳርዱን እንዲጠብቅ ያደረግነው ነው። በተመሳሳይ መልኩ እዚህ ጋር ጉለቶች ነበሩት። የአምፖል ጉለት ነበረ፣ የማቀፊያዎች ጉለት ነበሩት። ከዚህ በተመሳሳይ ደግሞ የመመገቢያና መጠጫ መጠን ማነሱም ነበረ። ያንን አሰቃቀሉም ጋር ተያይዞ አጠቃቀሙም ሙሉ በሙሉ አሳይተነዋል ማለት ነው። በእርግጥ አያቅም ማለት ሳይሆን በተወሰነ መልኩ ግን ከጊዜው ጋር እኩል እንዲሄድ አንዳንድ ኢንፎርሜሽኖችን አቀብለነዋል ማለት ነው። በጣም ለመማር ዝግጁ የሆነ ሰው ለመቀበል ዝግጁ ቆንጆ የሆነ ሰው የተባለው ወዲያው ማድረግ የሚችል ሰው ነው እና በቀኛም ደግሞ ከሰነዋል ለሁለተኛ ጊዜ እኛን አምኖ ደግሞ ይህንን ማስገባቱ ደግሞ የበለጠውኑ ለሱ በጣም ጥሩ የሚባል አይነት ዶሮችን ሰተነዋል ማለት ነው። ዶሮቻችን እንደምትመለከቷቸው የአጠገብ ያለ ቤት የተቀየረላቸው ይመስሉት እንጂ ይህን ያክል ኪሎ ሜትር ተጉዞ የመጡ ዶሮች እንኳን አይመስሉም። በምንጭንበት ሰዓት፣ በምናጓጉዙበት ሰዓት ደረጃውን በጠበቀ መልኩ ነበር ያጓጓዝ ናቸው እና በምትመለከቱት መልኩ እንግዲህ የሰርኩላር ፊደሩና ድሪንከሩን በተመሳይ መልኩ በስታንዳርዱ አስቀምጥነዋል። ከዚህ በኋላ የራሳቸው ስራ ይሆናል ማለት ነው። እነሱ ውስጥ ላይ ገብተው ባስቀመጥንላቸው በተቀመጠው ሜዠርመንት ልክ ሰፍረው ያስቀምጣሉ ማለት ነው። በዚህ መልኩ ነው እንግዲህ ስራችንን ያከናወነው እና እንግዲህ በዚህ መልኩ ደግሞ ዶሮዎቻችን መኗቸውም በልተዋል። እንግዲህ ቀጣይ የሚሄድላችሁ ወደ እነዛኞቹ ዶሮዎች ነች። እንግዲህ እንደነገርኳችሁ በአመቱን የተገናኘ ነው እና ከነዚህ ከዶሮዎች የእኔ ያሳደግኳቸው ዶሮዎች ናቸው። በተመሳይ እነዚህኛዎቹም ዶሮዎች በጣም ንቃታቸው ደስ ይል ነበረ። በቃ አክቲቪቲያቸው በጣም ምግብ፣ በተለይ ደግሞ ለምግብ ያላቸው ፍላጎት እጅግ የሚያስደስት ነበረ። ብዙ ዶሮ አርቢ እንግዲህ አምስት ሺህ እና አምስት ሺህ ምናምን ብር አወጥቶ የሚገዛውን መኖ ዶሮዎች ፍላጎት ሲያጡበት ይታያሉ። ፓላታቢሊቲው በጣም የወረደ ሲሆን ይታያል። እና እነዚህ ዶሮዎች እንግዲህ ወደ ፌስቱ እየተጠጉ ነው ያሉት። እነዚህ ዶሮዎች ኦልሞስት ገብተዋል ማለት ይቻላል። መጣል ከጀመሩ አንድ ዓመት ሆኗቸዋል። እነዚህ ዶሮዎች ወደ ፌስቱ ይገባሉ። ይህ ዶሮ አርቢ እንግዲህ ከዛሬ ነገ ከዛሬ ነገ መኖ አመርታለሁ በቃ ፍራቻ ፍራቻ ፍራቻ ያለበት ዶሮ አርቢ ነውእና በተወሰነ መልኩ ማበረታቻችን እንደምደግፈውም ነግሬው ነው የመጣሁትና እንግዲህ ምናልባት ወደ መኖ ማምረቱም ሲገባ ደግሞ በድጋሚ ወደ እናንተ መረጃ ማስተላለፍ ነው የሚሆነው። እንዲሁም ደግሞ እሱም ሀሳብ አስተያየቱ የሚሰጥበትም አጋጣሚ እንፈጥራለን። ትንሽ ከዚህ ከሶሻል ሚዲያ ፍራቻ ጋር ተያይዞ ሀሳብ አስቴቱን አልሰጠም። እንደውም ጋብዣው ነበር እና ሀሳብ አስቴቱን ለመስጠት ፈቃደኛ ስላልሆነልኝ ነው እዚህ ጋር ያላቀረብኩላችሁ። ከዚህ ቀደምም አስተያየት ሰጥቶ ነበረ እና ትንሽ ከዚህ ከሌላ ስራ ጋር ብቻ ታውቁታላችሁ፣ ከዛ ጋር ተያይዞ ማለት ነው። እነዚህ ዶሮች በነገራችን ላይ ካኒባሊዝም ነበረ፣ የቬንት ካኒባሊዝም ነበረ። እነዚህ ዶሮዎች ላይ የፊንጢጣ መነካከስ በሰፊው ይታይ ነበር እና ኦልሞስት በጣም ብዙ ዶሮች በሚባል ደረጃ የፊንጢጣ መነካከስ ደርሶባቸው ነበር እና ለዚህም ደግሞ መፍትሄ እንዲሆነው አንዳንድ ጥቆማዎችን ሰጥቸዋለሁ። በከፍተኛ ሁኔታ ወዲያው ሊያስቆምለት የሚችል አንደኛ መነካከሱ፣ ሁለተኛ ደግሞ የተጎዱ ዶሮች አሉ፣ ፊንጢጣቸው የተጎዱ ዶሮች አሉ። እነዚህ ዶሮች የሚያገግሙበትን መጠን ማየት። ሌላው ከዚህ ከፊደር አጠቃቀም ጋር ተያይዞ ነው። እጅግ በጣም የማይፈለግ አይነት ፊደር ቢኖር ይሄ ነው። የሰርኩላር ፊደሮች ውስጥ የሚመደበው ይሄ ፍሮን ፊደር ወይም ደግሞ ሰርኩላር ፊደር የምንለው ነው። የማይመከር አይነት መመገቢያ ነው። በነገራችን ላይ እየተጠቀሙ ያው በጊዜው ጥሩ ሊባል የሚችል ነው። አሁን ላይ ግን በጣም ደካማ የሚባል አይነት አመጋገብ። ዶሮቻችሁ ደካማ አመጋገብ እንዲኖራቸው ከሚያደርገው ጉዳዮች ውስጥ አንደኛው የመኖ ፓላታቢሊቲ መቀነስ ብቻ ሳይሆን የምትጠቀሙባቸውም ለፊዲንግ የምትጠቀሙባቸው ማቴሪያሎችን በጣም ወሳኝ ናቸው ማለት ነው። ስለዚህ በዚህ መልኩ ዶሮቹ በነገራችን ላይ በተወሰነ መልኩ የኤክል መሳሳቱ ነበረ እና ከዚህ ቀደም በኢንፌክሽስ ብሮንካይተስ ወይም ደግሞ አይቢ ተከስቶ ስለነበር ትንሽ የዚህ የኦቨዲክት አካባቢ ያሉትን ወይም ደግሞ ከዚህ ከሌይንግ ኦርጋን የምንላቸው እንቁላል ለመጣል የሚጠቀሙበት ኦርጋኖች የመጎዳት አይነት በዛ በቫይረስ መጠቃቱ ይሄንን ሼፕለስ ኤጎች ወይም ደግሞ ቅርጽ የሌላቸው እንቁላሎች እንዲበዙ ያደርጋል ማለት ነው። ስለዚህ አመጋገባቸውን ተመልክታችሁታል። በጣም የሚገርም አይነት አመጋገብ ነው ያላቸው። በጣም ተሰጥቷቸው ይሄ ማለት የነበረው መኖ ነው። እንደዚህ እንደ አዲስ እየበሉ ያሉት ማለት ነው። ይሄ የሆነበት ምክንያት ምንድን ነው? መመገቢያው ትክክለኛ መመገቢያ ስላሉ ትንሽ ከዚህ ከአጋጣጣሚም ጋር ተያይዞ ትንሽ ስህተት ነበረባቸው። ሌሎቹ ግን የምግብ ፍላጎታቸው በጣም ጅግ በጣም ከፍተኛ ነበር። እንዳልኳቸው እነዚህ ዶሮዎች እስከ 75 አካባቢ እየጣሉ ያሉ ዶሮዎች ናቸው። መኖ ቢሞክርና ደግሞ መኖ ማምረት ቢችል እርግጠኛ ሁኝ የምነግራችሁ 82 በዚህ ዕድሜ እንኳን እንደማያጣ እርግጠኛ ሁኝ ነግራችኋለኝ። ሌላው እየተጣለው ያለው እንቁላል በከፍተኛ ፕሮቲን ማነስ የተነሳ ትንንሽ የሚባል ነው። በነገራችን ላይ እዚህ ዕድሜ ላይ ያሉ ዶሮዎች በዕድሜያቸው በሙሉ ከሚጥሉት እንቁላል አቨሬጅ ሊወጣለት የሚችለው እዚህ ዕድሜ ላይ ያሉ ዶሮች ናቸው። ስለዚህ እዚህ ዕድሜ ላይ የሚገኘው እንቁላል በጣም ተመጣጣይ ሊባል በጣም ትልቅ በጣም ትንሽ ያልሆነ እንቁላል የሚገኘው ኦልሞስት ከ58 ግራም እስከ 62 ግራም የሚገመት እንቁላል ነው እዚህ ጋር የሚገኘው ማለት ነው። ስለዚህ ያንን ግን ሲያሳዩ አልታዩም። እነዚህ ዶሮዎች ያው ኮሜርሻል የሆነ ፊድ ነው እየተጠቀመ ያለው እየተመረተ ያለ መኖ ነው። ያ ደግሞ ኳሊቲውን ማረጋገጥ አይቻልም፣ በተለይ በዚህን ጊዜ ላይ ማለት ነው። ስለዚህ በተወሰነ መልኩ የሚጣለው እንቁላል በጣም ስሞል ሳይዝም የማይባል ላርጅ ሳይዝም ስሞል ሳይዝ፣ ሚዲየም ሳይዝ ልንለው እንችላለን። ላርጅ ሳይዝ እንኳን አይደለም ሚዲየም ሳይዝ። በነገራችን ላይ በዚህ እድሜ ላይ ላርጅ ሳይዝ፣ ጁምቦ ሳይዝ የሚጠበቅበት እድሜ ነው፣ በአግባቡ ዶሮቻችሁን ብንመግባቸው እንዲሁም ደግሞ እነዚህ የመኖን ኮንሰንትሬት ብንጠብቅለት በተመሳሳይ የተሻለ ጥቅም የምናገኝበት ነው። ስለዚህ ከዚህ ጋር ተያይዞ ነው። ሌላው ከበሽታ ነፃ ናቸው እነዚህ ዶሮች። የመነካከስ ችግር የተወሰነ ነበረ። የቦታ መለወጥ ችግር ፕሮዳክሽኑ ፍላክቹዌት እንዲያደረግ አርጉታል። ፍላክቹዌት ብቻ አይደለም፣ እንዲሁም ይሄ የእንቁላል ምርት መቀነስ ውስጥ እንዲገቡ አድርጓቸዋልና። በተመሳሳይ መልኩ የሚመረተውን መኖ እያነጻጸርኩለት ነው እዚህ ጋ ይሄ መኖ መኖ አይደለም ብዬ እየነገርኩት ነው። እና እኔ ካለ መኖ አንጻር ሲታይ በጣም ሰማይና ምድር ሊባል በሚችል ሁኔታ ነው እየተሰራ ያለው። እና በተመሳሳይ እናንተም ደግሞ መኖ ማምረት ብትችሉና የራሳችሁን ኳሊቲ እንዲሁም ደግሞ ሰስተነብል እንዲሆን ማድረግ በቃ ኮንትራክ ምርቱ እንደዚህ ነው ብላችሁ እንኳን እንድትገምቱ የሚያረጋችሁን አይነት ደረጃ እስክደርሱ ድረስ እንግዲህ ዶሮ እያረባው ነው ብሎ ማለት በጣም አስቸጋሪ ነው። እና መኖ የሚያመርት ሰው ከዚህ በተጨማሪ ደግሞ ማርኬቲንጉ ላይ የሚሰራ ሰው፣ አያያዙ በጣም ጥሩ የሆነ ሰው፣ ጤና ላይ የሚሰራ ዶሮ አርቢ ካለ እንግዲህ ዶሮ አርቢ ነኝ ማለት ይችላል። ደረሱ ነፍቶ ካልሆነ ግን በጣም አስቸጋሪ ነው። በዚህ በብዙ ነገር ድርጅቶች እናንተን የሚቆጣጠሩበት አይነት መንገድ ነው ያለው። ዛሬ ይህንን አይነት ስራ ነበረ ሰርተን የመጣ ነው። ዶሮቼን በዓመታቸው ነበረ ያየኋቸው፣ እና በጣም ደስ የሚል ነበረ። እንግዲህ ምርትና አገልግሎታችን ለማግኘት ለምትፈልጉ በ0954621324 ዱከም ብሉ ናይል ህንፃ ሁለተኛ ፎቅ ላይ እንገኛለን። ሰላም።